በአሜሪካ በጆፍ ኬኔዲ ዓለም አቀፍ የአውሮፕላን ማረፊያ ምን ተከሰተ? ይህንን አቀርብላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወታዓላ ወበረካቱ። ሰላም ጤና ይስጥልኝ፣ የተከበራችሁ በልግ ሚዲያ ቤተሰቦች። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉን። ልታወቀው የዓለማችን ክፍል የተገኘችው መነጋገሪያ መንገደኛ አሁንም ዜና መሆኗን ቀጥላለች። ይቺ ከጀርባ የምትመለከቷት ሴት በሀገር አሜሪካ ኒውዮርክ በሚገኘው ጂኤፍኬ ኤርፖርት እንግዲህ በረራዋን ለማድረግ ትገኛለች። ማንኛውም መንገደኛ እንደሚያደርገውም የቼኪን ፕሮሰሱን ለማድረግ ስትሄድ ነው እንግዲህ አስገራሚ ነገር የተከሰተው። ይህም አስገራሚ ነገር የያዘችው ፓስፖርት እንግዲህ ሀገሩ መነጋገሪያነቱን ቀጥሏል። ለምን ካላችሁ እስካሁን በዓለማችን ተሰምቶ የማያውቅ የሀገር ፓስፖርት መያዟ ነው። የሀገሩ ስያሜም ቶሬንዛ ይሰኛል። ቶሬንዛ የሚለው የሀገር ስያሜ ዓለማችን እስካሁን ሰምቶት የማያውቅና በየትኛውም የዓለማችን ካርታ ቢፈለግ የማይገኝ መሆኑ እንግዲህ መነጋገሪያ አጀንዳ መሆኑ ቀጥሏል። ይህንን የተመለከቱት የኤርፖርቱ ሰራተኞች ባደረጉት ማጣራት ይቺ መንገደኛ እስካሁን የተጓዘችባቸውና ፓስፖርት ላይ ያረፉት የሀገራት ስያሜም መነጋገሪያ ነው። ምክንያቱም እነዚህም ሀገሮች እንግዲህ ተሰምተውና ታይቶ የማይታወቁ ካርታ ላይ የሌሉ መሆናቸውን ነው። ይህን የተመለከተ እንግዲህ የኒውዮርክ አካባቢ የሴኩሪቲ ቡድን እቺ መንገደኛ እንግዲህ ነገሮች እስኪረጋገጡና እስኪጣሩ በጊዜያዊነት ምርመራም እያደረገባት ይገኛል።